ጠናስትልን ወዳጆች እንደምን አላችሁ? ሰላምታ የበያላችሁበት ይድረሳችሁ። ስለ ጳጳሱ ስለ አቡነ ገብርኤል አንድ ሐሳብ ሰንዝሬ ነበረ። ሰሞኑን እሳቸውን በተመለከተ የሚነዛውን ፕሮፓጋንዳ በተመለከተ ማለት ነው። እሱ ላይ በርካታ ሰዎች ሼር አርጋቸዋል፣ ላይክም አርጋቸዋል። በጣም ያዘናችሁ ሰዎች አላችሁ። በአጠቃላይ በተለያየ መንገድ የእሳቸው ስም ባልተገባ መልኩ ሲጠፋ ወይም ደግሞ ፕሮፓጋንዳ ሲሰራባቸው በጣም ያዘናችሁና በተለያየ ቲክቶክ ላይ ሀሳባችሁን የምትሰነዝሩትን አይቻለሁኝ እና በእውነቱ ምን አይነት ዘመን ላይ እንደደረስን ምን አይነት የክፋት ጥግ ምን አይነት ነውረኛ ትውልድ እየተፈጠረ እንደሆነ እና ይሄንን ትልቅ ሀገር እና ታላቅ ህዝብ የሚያሳንሱ ሰዎች በዚህ በማህበራዊ ሚዲያና በተለያየ መልኩ እንደተሰገሰጉ በደንብ በሚገልጥ መልኩ በሚያሳይ መልኩ በርካታ ነገሮችን እያየን ነው የምንገኘው፣ እየሰማንም እንገኛለን። ያሳፍራል። እንዴት ሰው ትልቅ የእምነት አባትን ቀርቶ ተራ ግለሰብ እንኳን ለመናገር የሚቀፈውን ነገር ይናገራል ብላችሁ ራሳችሁን ስትጠይቁ በቃ የመጨረሻው ዘመን ላይ መድረሳችንን ነው የምታዩት። እኔ በእምነቱ ዙሪያ እሳቸው የተናገሩት ልክ ነው ልክ አይደለም የሚል አይደለም ኔ ጉዳይ ብያለው። እሱን የእምነት አባቶች ሊቃን በደንብ ቁጭ ብሎ የሚነጋገሩበት እንትን የሚሉበት ምንድን ነው የሚከራከሩበት ሆኖ ሳለ እሳቸውን ግን በትውልዳቸው ከየት እንደመጡ እየጠቀሱ የሚሳደቡ ለማሳነስ የሚጥሩ ሰዎችን አይቻለሁ። ይሄ በጣም አስነዋሪ ነገር ነው። እዚህ ላይ በሰፊው ምክንያቱም ነገሩ የእምነት ሳይሆን የፖለቲካ እየሆነ ስለሆነ በሰፊው መናገር እፈልጋለሁ። እስቲ ወዳጆች፣ ተናገር የምትሉ ሰዎች እኔ ከተናገርኩ መጥፎ ነገር ነው የምናገረው። ምክንያቱም እኔ ፖለቲከኛ ነኝ፣ የሚዲያ ሰውም ነኝ። አይ ኖ ኤቭሪቲንግ ማን ለምን እንደሚናገር እረዳለሁኝ። ስለዚህ እሳቸውን ታከው ብዙ ነገር እየተናገሩ ያሉ ሰዎችን ሆነው እና ሲሬስ በሆነ መንገድ ወይ ለመናገር ቀጥልና ተናገር። ይሄ ነገር ልክ አይደለም፣ የኦሮሞውን ህዝብ በሳቸው አሳበው እየተሳደቡ ነው። ለሳቸውም የማይገባ ክብር ነው እየተሰጠ ያለው፣ ይሄ ነውረኝነት ነው የምትሉ ሰዎች ደግሞ ሼርም፣ ላይክም፣ ፎሎም አድርጉና አሳዩኝ። እኔ በሰፊው እናገርበታለሁ። ምክንያቱም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታላቅ ቤተክርስቲያን ናት፣ የሁላችንም የሀገራችን ባህልና በዓል ተከታዮችም ነን። እምነታችን ምንም ይሁን ምን አገራችን ውስጥ ያለ የእምነት አባት ለሁላችንም አባት ነው። የፈለገ እምነት እንኳ ብንለያይ ማለት ነው። ትልቅ ሰው ትልቅ ሰው ነው። እናት እናት ናት። ግን በጣም ነውረኛ ሰዎችና ስድ ሰዎች እየበረከቱ ስለመጡ አቡነ ገብርኤል ላይ የሚሰነዘረው በእሳቸው አሳቦ በኦሮሞ ህዝብ ላይ የሚሰነዘረው ልክ አይደለምና ተንትኜ እያንዳንዱን ነገር እዚህ ላይ በፖለቲካ አይን መናገር እፈልጋለሁኝ። ቀጥልበት የምትሉ ሰዎች በደንብ ፎሎ ና ላይክ፣ ሼር አድርጉ። አይ ቶ የምትሉ ሰዎች ደግሞ ላይክ ማታርጉ ሼር ማታርጉ ተዉትና እለፉት። ቴንኪው። ይሄንን ለማለት ነው። በጣም ስለተፈሳጨው ስለተናደድኩ ነው። እኔ አልናገርም ብዬ ነበር። የእምነት ነገር ለእምነት አባቶች ለመተው አስቤ ነበር። ግን ነገሩ ከእምነት ወደ ፖለቲካ እየገባ ስለሆነ ነው። ቴንኪው፣ አመሰግናለሁ። ገለቶማ ፈያታ